ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለናንተ ይሁን። ለወደደን ከኃጢአታችንን በደሙ ላጠበን መንግሥትም ለአምላኩና ላባቱም ካህናት እንድንሆን አደረገ። ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። በመላ ዓለማት ያላችሁ የምፅዓቱ አዋጅ ነጋሪ አገልግሎት የዩቲዩብ የጂኤምኤም ቴሌቪዥን እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ተስከረማችሁ? እግዚአብሔር አምላካችንን ስለ ሁሉም ነገር እጅግ አድርገን እናመሰግነዋለን። በየሳምንቱ ወደ እናንተ የሚደርሰው የቤተ ክርስቲያን የምድር ቆይታዋን አስመልክቶ የመጠናቀቁን የማንቂያ መረጃዎችን በማሳየት ከሰማይ መለከት በቅርብ ጊዜ ይነፋል ብለን መለከት ነፊዎች ነን። አብሮነታችሁ ከኛ ጋር የሆነ በመላው ዓለማት ያላችሁ እኛንም የምታነቁን ወገኖች በሙሉ እግዚአብሔር አምላክ አብዝቶ ይባርካችሁ። አሁንም ከኛ ጋር ሆኑ። በየሳምንቱ ወደ እናንተ የምናደርሰው ድንገተኛ ስለሆነው የቤተ ክርስቲያን መነጠቅን አስመልክቶ በመረጃ የተደገፈ ማዘጋጃንና በጉጉት እንድንጠባበቅ አስደራጊውን የዚህን ሳምንት የምፅዓቱ አዋጅ ነጋሪ አገልግሎት የንጥቀታዊ ማነቃቂያ ዜናችንን ይዘንላችሁ ቀርበናል። በማርቆስ ወንጌል ምዕራፍ 16 ከቁጥር 9 እስከ 14 ያለው ክፍል ስናየው ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በመጀመሪያ የታየው ለመግደላዊት ማርያም ነበረ። በታያትና በተገለጠላት ጊዜ ከእርሱ ጋር የነበሩት እያዘኑ ሲያለቅሱ አግኝታቸው፣ ኢየሱስ ክርስቶስ እርሱ ሕያው መሆኑንና ለእርሷም መታየቱን ለደቀ መዛሙርቱ ነገረቻቸው። ይሁን እንጂ አላመኗትም። ከደቀ መዛሙርቱ ሁለቱ ወደ ገጠር ሲሄዱ ጌታ ኢየሱስ በሌላ መልክ ታያቸው። በድጋሚ እነዚህም ሰዎች ለደቀ መዛሙርቱ ሄደው ጌታ እንደተገለጠላቸውና እንዳዩት ሕያውም እንደሆነ ነገሯቸው አሁንም አላመኗቸው። ይሁን እንጂ እነዚህ ያላመኑት ሐዋርያቱ በአንድ ቤት ውስጥ ተሰብስበው በማዕድ ላይ ሳሉ ጌታ ኢየሱስ ተገለጠላቸው። በዚህ ጊዜ ያልጠበቁት ነገር ስለገጠማቸው ታላቅ ፍርሃትና ድንጋጤ ውስጥ ነበሩ። በዚህ ወቅት ጌታ ኢየሱስ በተደጋጋሚ ሰው ተልኮላቸው ስለ ሕያውነቱ ከሞት ስለመነሳቱ መነሳቱ ተነግሯቸው አለማመናቸውንና የልባቸውን ድንዳኔ ነቀፈ ይለናል ክፍሉ። ባጭሩ ዛሬም ይኸው ነው። በተደጋጋሚ የኢየሱስን አዳኝነት በመስማትና በማየት የጠገበ ህብረተሰብ፣ አገር፣ ህዝብ በአገር አቀፍ ደረጃ የሚሆን በግል ስንት ጊዜ ሲሰማ የከረመውን ይሄ ነው አይባልም። ጌታ ኢየሱስ ክርስቶስ በማዕድ ላይ ሳሉ እንደተገለጠላቸው ሁሉ ከቅርብ ዓመታት በኋላ በአስገራሚ ሁኔታ ከሰማይ ይገለጣል። ያኔም በሚያምኑት መገረም ብቻ ሳይሆን የብዙዎች የልብ ድንዳኔም የሚነቀፍበት ነው። ለመሆኑ የትኛውና የማንኛው መጽሐፍ ነው ሁለት ሺህ ዓመት በላይ በብዙ ስደት ውስጥ እያለፈም ቢሆን ሳይሰለች እየተወደደ የተነበበ የኢየሱስ ክርስቶስ ስም ሲጠራባቸው ከሰዎች ሕይወትና ቤት ውስጥ የለቀቁትን ሚሊየንን በለው ቢሊየን ወይንስ ትሪሊየን ምንስ ቁጥር ይገኛል? ስንቱስ ከስራት ተፈታ? የስንቱስ ሕይወት ተለወጠ? ሕያው ስሙ ሕያው ቃሉ ስንቱን ከመከራ ወጣው? አሁን ገና ሰው ሆንኩኝ ያስባላቸው በመላ ዓላማት ያሉትን በፍቅር የከነፉለት አንዳች አምስት ሳንቲም ሳያስከፍል መንፈሳቸውን፣ ነፍሳቸውን፣ ሰውነታቸውን፣ ኑሯቸውን፣ ጤናቸውን ሳይቀር የባረከ ማን እንደርሱ የተወራለት አለ? ከስሞች ሁሉ በላይ ስም ስለተሰጠው አንድም ጣዖት ሆነ አምላክ የእርሱን ያህል ጫፉን ያልደረሱበትስ አይደለም እንዴ? ጌታ ኢየሱስ ክርስቶስ ማለት በየትኛው አምላክ ስም አጋንንቶች ከሰዎች ውስጥ ወጥቶ የቱ ጣዖት በሽታን ፈወሰ? የቱ ነው በመከራና በችግር ጊዜ ደርሶ አይዞ እኔ ከአንተ ጋር ነኝ ያለ? ይህንን መሳይና ሌሎችም ተቆጥረው የማያልቁ ምስክርነቱ አገር ምድሩን ሞልቶ ሚዲያውን ሁሉ አጨናንቆ የታላላቅ ምሁራን ቤት፣ የሀያላን መንግስታት ቤተመንግስት፣ የታላላቅ ባለጠጎች ቤት፣ የተለያዩ አይደፈሬ ቤተ እምነቶች፣ ለመሆኑ ጌታ ኢየሱስ ክርስቶስ ያለ አንኳኳ ቤትስ ይኖር ይሆን? በምስክርነቱ ዓለማትን ያጥለቀለቀውን ጌታ ሰዎች እያዩ እየሰሙ በተጨባጭ በአይን እየታየ ዱርዬ፣ ሌባ፣ ወንበዴ፣ ዘራፊ፣ ነፍሰ ገዳይ፣ አሳዳጅ፣ ሌዝቢያን፣ ጌይ፣ ዘፋኝ፣ ሰካራም፣ ሌላም ሌላም የነበሩትን ሁሉ የስሙ ስልጣንና ኃይል እየቀየረ ከአገር ይውጣልን በመባል ለመንግስት እንኳ ሳይቀር ያስቸገረ ነው የተባለውን መልካም ሰው ያስደረገ እብድ የነበሩትን ከሰው ተርታ ሲቀላቀሉ አይናቸው እያየ ጆሮቸው እየሰማ ተጨባጭ የሆነ ምስክርነትም ምልክቶችም እየታዩ ለማመን ልባቸውን ላከበዱቱ በርግጥም የልባቸው ድንዳኔ መነቀፉ ይገባዋል። አምላካችን ራሱን ያለ ምስክርነት አይተውምና። አላየሁም አልሰማሁም ማለት የማይቻልበት ድንቅ አድራጊነቱ በአደባባይ እየሰራ ላለው አምላክ ልብን መዝጋት ደግ አይደለም። በማዕድ ላይ እንደተገለጠው በታላቅ ግርማውና ሞገሱ በቅርቡ ይገለጣል። ሰው ደጋግሞ ሲነገረው እንዲያምን ነው። የጌታን ተቀበሉ የምስራችሁ ወሬ ጌታ ኢየሱስን አምኖ መከተል ቅዠትና ልብ ወለድ አሊያም በሬ ወለደ ሳይሆን እንዲህ ያለ ድንቅን አድራጊ ነው የሚለው ዓለምን መሙላቱ የሰዎች እምነታቸው እንዲጨምር ነው። ማንንም መጥፋት ስለማይወድ። ስለዚህ ዛሬም መልእክታችን ኢየሱስ ክርስቶስ ቤተ ክርስቲያንን ነጥቆ ይወስዳታል፣ ተመልሶም ይመጣል፣ ከዘላለምን ሞት ያድናል፣ እመኑት፣ እንንቃ፣ እናነቃቃ የሚል ነው። ለዛሬ ወደ ያዝነው ዜናችን እናልፋለን። ብስራት ታደሰ ነኝ።

አሁን ባለፈው ጊዜ በተደጋጋሚ በናይጄሪያ በቅዱሳኖች ላይ በተፈጸመው አሰቃቂ ጥቃት በተለይም ደግሞ ባለፉት ጥቂት ዓመታት ውስጥ ከሁለት መቶ ሺህ በላይ ክርስቲያኖች መገደላቸው፣ ከአስር ሺህ በላይ አብያተ ክርስቲያናት መቃጠላቸውና መውደማቸው እንዲሁም በጉዳት አካላቸውን ያጡና የተጎዱ ክርስቲያኖች መኖራቸው ይታወቃል። እናም በዓለም ዙሪያ አገራችንን ጨምሮ በርካቶች በዚህ ጉዳይ ጸልየዋል። እነሆም ይህ ጸሎት በእግዚአብሔር ዘንድ ምላሽ በማግኘቱ የአሜሪካን ፕሬዚዳንት ሚስተር ዶናልድ ትራምፕ ትሩዝ በተባለ የማህበራዊ ገጻቸው ብቅ በማለት የናይጄሪያ መንግስት በአስቸኳይ ይህንን ጥቃትና እንግልት ማስቆም እንዳለበት በማሳሰብም እንዲሁም የአሜሪካን ጦር በናይጄሪያ በመሰማራት ጥቃቱን የፈጸመውን ይህንን እኩይ ቡድን አይቀጡ ቅጣት እንዲቀጣም አዘዋል። በዚህ የሚስትር ትራምፕ ትእዛዝ ከእግዚአብሔር በታች የናይጄሪያ ክርስቲያኖች ተስፋቸውን እንደለመለመና ተስፋ እንዳደረጉም ተነግረዋል። አሁንም የእኛንም ሀገርን ጨምሮ በመላው ዓለም ላይ በክርስቲያኖች ላይ የሚደርስን ጥቃት አስመልክቶ ጸሎታችንን ማቋረጥ የለብንም በማለት በአደራም ጭምር ለማሳሰብ እንወዳለን። ለቀጣይነት ወደ ያዝነው መረጃችን እንለፍ። ክብሯትና ክብሯት ተመልካቾች በዋነኛነት የዘመኑን መጠቅለል የሚጠቁመንን መረጃን እናሰማቸው። የክርስቶስ ደቀ መዛሙርት የመምጣት ምልክት ምንድን ነው ባሉት ጊዜ ከተናገራቸው ምልክቶች አንዱ በማቴዎስ ወንጌል ምዕራፍ 24 ከቁጥር 27 እስከ 29 ላይ መብረቅ ከምሥራቅ ወጥቶ ወደ ምዕራብ ድረስ እንደሚያበራ የሰው ልጅ አመጣጥም እንደዚሁ ይሆናል። በድን ባለበት ስፍራ ሁሉ አእሞሮች ይሰበሰባሉ። ከነዚያ ከመከራው ቀናት በኋላ ፀሐይ ትጨልማለች፣ ጨረቃ ብርሃኗን ትከለክላለች፣ ከዋክብት ከሰማይ ይረግፋሉ፣ የሰማይ ኃይላትም ይናጋሉ ብለዋል። ታዲያ ዛሬ ልናወጋችሁ ወደድነው ሐሳብ አንድ እግዚአብሔር ሰው ያለሙትን ህልም ልናካፍላችሁ ወደድን።

ይህም ህልም በሳት የተሞላ ድራጎን ወደ ምድር እየተወረወረ ሲመጣ አየሁ። ድንገትም እይታዬና መረዳት የተለውጦ የተመለከትኩት እጅግ ግዙፍ የሆነ አለት ሆኖ አየሁኝ። ወደ ምድርም ወደቀ። የወደቀውም ውቅያኖስ ላይ ነበረ። በሚወድቅበት አካባቢ ከፍተኛ የሆነ ታይቶ የማይታወቅ ሱናሚን አስነሳ። በአካባቢውም በብዙ ሺዎች የሚቆጠሩ ሰዎች ነበሩ። ድንገትም ስነቃ አፖፈስ የሚል ድምፅ ሰማሁ። ይህንን ስም ከዚህ በፊት አውቀዋለሁ። የጥንታውያን ጥንታውያን ግብፃውያን አማልክት ስም ነበር። ስያሜውም የክፉ ጨለማና ጥፋት አምላክ ማለት ነው። ናሳ የሰላሳ ኒውክሌር ቦምብ አቅም ያለው አስትሮይድ ወደ ምድር እየመጣ ነው በማለት አስጠንቅቆ እንደነበር የሚታወስ ሲሆን በቅርቡ ደግሞ በድጋሚ ናሳ ስሪ ዋን አትላስ የሚል ስያሜ የተሰጣትን ከሌላ ዓለም ወደ ምድር እየተጠጋች ያለች አንዲት መንኮራኩር እየተጠጋች ነው ብለዋል። የሚገርመው ከላይ እግዚአብሔር ሰው እንዳዩት ራይ የሚጠጋጋ ግጥምጥሞሽ ተከስተዋል። ይኸውም አትላስ የተባለው የግሪክ አማልክት ለአምላኪዎቹ ሁሉን አዋቂ ለሰው ልጅ ዕውቀትን ያስታጠቀና የመራ ምድርንም ተሸክሞ ያለ አምላክ በማለት በሚያሞካሹት የጣዖት አምላክ ስያሜ መስጠታቸው ይህ አጋጣሚ ነው ወይስ ለሐሳዊው መሲህ ያቀባበል ሽርጉድ ስውር መሻት ያለው ገለጻ? በዚህም ይሁን በዚያ በመጨረሻው አካባቢ እንግዲህ ብዙ አደናጋሪ የሚመሳስሉ ኩነቶች እንደሚመጡ ይታመናል። ከክርስቶስ ፍቅር ግን አንዳች የሚለየን ስለሌለ የወንጌል እርሻው ላይ መፍጠኑ የበኩላችን ተጋርሎ ይሆንልን። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ዘመኑን የማትመረምሩ ስለምንድን ነው ተብሎ በኢየሱስ ክርስቶስ የተጠየቀው ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶና ድንኳኗን ከመሬቱ ጋር ያያያዘው ገመድ እየላላ እንደሆነ በመጠቆም አዘጋጅ መለከት ነፊም ነው። ክቡራትና ክቡራን ተመልካቾቻችን፣ ይህ ወቅት የክርስቶስ ኢየሱስ የመምጫው ዋዜማ ላይ እንደመሆናችን መጠን ከምንጊዜውም በላይ የመምጣቱን ክስተቶች በጉልህ እየታዩና እየተሰሙ ይገኛሉ። ተዘጋጅተናል ወይ? አዎ፣ መዘናጋትና አዚምን ከላያችን ላይ ገፈን በተነቃቃ መንፈስ ጌታችን ልንጠብቅ ይገባል።

ይህም መነቃቃት የተቀሰቀሰው አማኙ ማህበረሰብ እንደ ባህል አድርጎ በያዘው በማለዳ የጸሎት እንቅስቃሴና ከፍተኛ ተሃድሶና የወንጌል መስፋፋት የተነሳ በሀገሪቱ ብልጽግናም ላይ አሻራውን አሳርፈዋል። አማኙ ሳይታክት ወደ የተራራ ጸሎት መርሃ ግብር ላይ በመካፈል ከሰይጣን ዛቻና ፉከራ ባለመደናገጥ በተረጋጋ መንፈስ ቤተሰቡንና ስራውን በማካሄድ ላይ እንደሚገኝ መረጃዎች ይናገራሉ። እውነት ነው። እንግዲህ እንዲህ አይነት አገራዊ ጥምረት ያለው ለእግዚአብሔር መንግስት በአንድ ልብ ጸንቶ በመቆም አገርን ማሳረፍ ቀላል አይደለም። የተጠራነውም ብርሃናችን ከፍ ብሎ እንዲታይ ነውና በሀገራችንም የክርስቶስ አካልነት ጥምረት ጎልቶ የወጣ ዘንድ ዘመኑ የሚጠይቀው ስለሆነ መያያዙ ይብዛ መልእክታችን ነው። ከአፍታ ቆይታ በኋላ እንገናኛለን። እናንተ ክርስቲያኖች ከንጥቀት በኋላ ስለሚመጣው ጸረ ክርስቶስ አይደለም መጨነቅ ያለባቸው። መጨነቅ ያለባቸው ማሰብ ያለባችሁ አሁን እየሰራ ስላለ ቤተ ክርስቲያንን እየተዋጋ አገልጋይ እየተዋጋ ምእመንን እየተዋጋ ከተማ እየተዋጋ ፍሬያማ እንዳንሆን እየተዋጋ ስም እያጠፋ ዲስትሮ እያረገ ህዝብ ለህዝብ እያባላ ያለ ስፒሪት የጸረ ክርስቶስ መንፈስ ነው። እባካችሁ ስሙኝ ወገኖች ሆ ኢየሱስ ክርስቶስን የሚጋርድ መንፈስ ሰዎችን የሚያደምቅ መንፈስ ነው። ወገኖች ሆይ የጸረ ክርስቶስ መንፈስ ሐሰተኛ አስተማሪዎች ውስጥ የሚሠራ ስብርት ነው። ኢየሱስን ያጠለሽባችኋል። ስለ ኢየሱስ ህሊናችሁን ያቆሽሽባችኋል። የኢየሱስን ውበት ያደበዝዝባችኋል። ውቡን ኢየሱስ አደብዝዞ የሆነ አገልጋይ ይከትባችኋል። ወገኖች ሆይ እኔ የራሴን ጉንፋን የማልፈውስ እንኳን ምን ልሆን፣ ምንም ያልሆንኩ ሰው በጸጋው የዳንኩ ኃጢአተኛ ሰው በእኔና በአንድ ሲሪያል ኪለር መካከል ያለው ልዩነት ላለው ብዙ ጊዜ የእግዚአብሔር ጸጋ ብቻ ነው። እንዴት አድርጎ ሰው በሰው ልብ ውስጥ ገብቶ ሰው እንዴት እንደ ከልት ይሞለካል? እንዴት ሰባኪ እንደ ከልት ይሞለካል? ወገኖች ሆይ ስለዚህ ባካችሁን ከተከተልን የኢየሱስ ተከታዮችን ሆን ባክቱ ዲሳይፕልሺፕ ወደ ደቀ መዝሙርነት እንምጣ። በዘመናት መሃል ክፉ ክርስቶስን የማኮሰስና ከቻለም ከልብ ውስጥ የማጥፋት የሰላ አካሄዱ ከድሮም የነበረ ነበር። ቢሆንም ሐዋርያቱ ዓይናቸው ተከፍቶ ተገዳድረውት ነበር። አልፎም ተርፎም ሕዝበ ክርስቲያኑን ያባነኑበትና ያነቁበት መልእክታቸው ክርስቶስ በእናንተ ዓይን ተስኖ አልነበረም ወይ በማለት ደምቆ ይታይ የነበረውንና ኋላ ግን ከመደብዘዙ የተነሳ እና ታዲያ ማን ነው አዚም ያደረገባችሁ የሚል ጥያቄን ያስከትለውን። ለዚህ በመጨረሻው ዘመን ላለነውም ነው ሞጋሽ ጥያቄን ነበር። በፓስተር አስፋው በቀለ በኩል ያዳመጥ ነው። እስኪ ደግሞ በመሠረተ ክርስቶስ ቤተክርስቲያን መዘመራን የቀረበውን አንነቃነቅም የሚለውን ዝማሬ ሰምተን እንመለሳለን። ባላችሁበት መልካም ቆይታ አንነቃነቅ መሠረታችን

እውነት ነው። በዓለቱ ላይ ጸንቶ የቆመ ወጀብና ማዕበል ቢኖርም ምንም አይሆንም። መቆምም በጸጋው ጉልበት ነው። የታመነው ክንደብርቱ የሆነው ኢየሱስ ክርስቶስም ያጸናናል። ደግሞም ለዘላለም አብረነው እንድንኖር ቃል ገብቶልናል። ይህንን ተስፋ ስናይ እጅግ በጣም የሚያኮራን ቢሆንም፣ ይሁን እንጂ ለእኛ ብቻና በእኛ ብቻ የተወሰነ አይደለም። ገና ብዙዎች ከዚህ በረከት ተካፋይ ሊሆኑ ስለሚገባ የወንጌል ተጋድሏችን እጅጉን ይብዛ ባዮች ነን። ክብራት የመጽሐ ነጋሪ አገልግሎት ስድምተኞቻችን ከሰኞ እስከ ሰኞ ዘወትር በእኛው ዩትብ ላይ በፓስተር አለማየው ነሞና በወንድም ሊቃል የሚቀርብ ወቅታዊ መረጃ ስለሚሰናዳ እንደዚሁም ደግሞ ዘወትር ቅዳሜ በቀጥታ ስርጭታችንም ገብታችሁ ትከታተሉ ዘንድ ባያመልጣችሁ መልካም ነው ባይ ነኝ። ስለዚህ ከወዲሁ ጥሪ ያደርግላችኋለሁ። ለወገኖቻችሁም ሼር አድርጉላቸው። ለመቋጫነት ወደ ያዝነው ወደ ተፈጥሮ አደጋ ክስተት ስናልፍ ደግሞ ባለፈው ሳምንት ሜሊሳ የተሰኘ ስያሜ በተሰጠው አውሎ ነፋስ በተነሳው ቀውስ የጃማይካ መንግሥት ሰኞ ዕለት እንዳሳወቀው ቢያንስ 32 ሰዎች ሕይወታቸውን ማለፉን ገልጿል። የኢንፎርሜሽን ሚኒስትሩ ዳና ሞሪስ ዲክሰን እንዳሳወቁት ደግሞ ስምንት ተጨማሪ ያልተረጋገጡ ሰዎች ሊኖሩ እንደሚችሉ ተናግረዋል። ምናልባት ቢያንስ 67 ሰዎችን ገድሏል ተብሎ ይታመናል። በጃማይካ እስከ 4 ቢሊዮን ዶላር የሚደርስ የኢንሹራንስ ኪሳራ እና በመላው ካሪቢያን በአስር 10 ቢሊዮን የሚቆጠር ዶላር አጠቃላይ ጉዳት አድርሷል ሲሉ በአውሎ ነፋሱ በተጎዱ ደሴቶች ውስጥ ያሉ ባለሥልጣናት አሳውቀዋል። የትምህርት ሚኒስትሩ ዳና ሞሪስ ዲክሰን ደግሞ ሰኞ ዕለት ለጋዜጠኞች እንደተናገሩት በሄይቲ 34 ሰዎች ሰዎችና በዶሚኒካን ሪፐብሊክ አንድ ሰው መሞታቸውን ተናግረዋል። አክለውም ሁሉም ጃማይካ በዚህ የሐዘን ጊዜና በዚህ የህመም ጊዜ ውስጥ እያሳለፈች ነው ብለዋል። በሌላ የተፈጥሮ አደጋ ደግሞ 6.3 ሬክተር ኃይለኛ የመሬት መንቀጥቀጥ ሰኞ ጎ ሲቀድ በመከሰት በ15ኛው መቶ ክፍለ ዘመን የጀመረው የማዛር ኢሸሪፍ ሰማያዊ መስጊድ በመሬት መንቀጥቀጡ ተጎድተዋል። ቢያንስ 20 ሰዎች ሞተዋል፣ ከ600 በላይም ቆስለዋል ሲሉ ባለሥልጣናት ተናግረዋል። በሰሜናዊ አፍጋኒስታን በተከሰተው የመሬት መንቀጥቀጥ ታሪካዊ ሰማያዊ መስጊድ መጎዳቱን ባለሥልጣናት አረጋግጠዋል። ከአፍጋኒስታን ኦንላይን የዜና ማሰራጫ ቶሎኒውስ በታየው ቪዲዮ ላይ በህንፃው ዙሪያ መሬት ላይ ፍርስራሾችን አሳይተዋል። ምንም እንኳን ዋና መዋቅር ቆሞ ቢታይም የታሊባን መንግስት የባህል ሚኒስትር ጉዳቱን ለመገምገምና ለመጠገን አስፈላጊውን እርምጃ በአስቸኳይ እንደሚወስድ ቃል ገብተዋል። ወገኖች እንግዲህ በተለይ የተፈጥሮ አደጋዎች ምንጊዜና የት ቦታ ሊመጡ እንደሚችሉ አይታወቅም። በእርግጠኝነት እኖራለሁ ለማለት የሚያስደፍረን ምንም ነገር ስለማይኖር ሕይወታችሁን ለእግዚአብሔር ያልሰጣችሁ ወገኖቻችንን ራስን ለኢየሱስ ክርስቶስ መስጠቱ ትልቅ ማስተዋል ነውና ቆም ብላችሁ እንድታስቡበት ይሁን። የመዳን ቀን ዛሬ ነው እንደሚል እግዚአብሔር ቃል አሁኑኑ ተወስኑ ዘንድ እጅግ የላቀ የአክብሮት ጥሪያችን ነው። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ያለው ጌታ ኢየሱስ ዓለምን ሁሉ የጠራበት የታመነ ቃሉን ነው የምናንጸባርቀው። መስቀል ላይ ተፈጸመ ብሎ ለጨረሰው የዘላለም ሞት ክፍያን በልዩ አክብሮት በምስጋና ልንቀርበው ይገባል። ዛሬም የምንደጋግመው ዋነኛው መልእክታችን ነው፣ ኢየሱስ ክርስቶስ ከዘላለም ሞት ያድናልና። ለዕለቱ አዘጋጅተ ነው የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናው በስርዓት አደስ አነበብኩላችሁ። በቴክኒኩም መረጃዎችንም አጠናክሮ የሚያዘጋጅልን ይልቃል አስራት ነው። ነው የምፅዓቱ አዋጅ ነጋሪ አገልግሎት በማለትም ዩትዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም አብረን አገልግሎታችን እንቀጥል። እየጸለያችሁልን ያላችሁ ወገኖችም እግዚአብሔር አብዝቶ ይባርካችሁ። እንግዲህ እግዚአብሔር አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከቁጥር 12 እስከ 13። እግዚአብሔር አምላክ ባላችሁበት ይባርካችሁ። መልካም ጊዜ እንግዲህ የእግዚአብሔር ቃል በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሓ በመግባት ከዘላለም ሞት ማምለጥ ከተቻለ፣ ወገኖች የመዘናጋት የለብንም። ንስሓችንን እግዚአብሔር አምላክ ይቀበለዋልና፣ በየትኛውም አገርና በማንኛውም በሚመችን በማይመችን ቦታ ያላችሁ፣ አሁን ከእኔ ጋር አጭር ጸሎት እንድናደርግ ጥሪ አደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው፣ የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የእኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን አሜን። ክብር ሁሉ ለእግዚአብሔር ይሁን። ከእኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልላችኋለን፣ ይመክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። ባደናው ነው